ሰላም ሰላም፣ እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው። በዚያ ቤተሰቦች ቃላትን እየመሰሩት የማሳያችሁ ይሆናል ማለት ነው። ከዚ እስከዞ ጽፌ በእያንዳንዳቸው ደግሞ አራት አራት ቃላቶችን ጽፌ ይዤላችሁ መጥቻለሁ። እነዚህን ቃላቶች በደንብ አድርገን የምናይ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋራ እስከመጨረሻው ቆዩ። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናችን አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ ኒድ። ኦኬ አዛሬ ይዤላቸው የመጣሁት በዘ ቤተሰቦች ቃላትን ምስረታ ነው። በዘ ከዘ እስከ ዞ ያሉ ፊደላቶችን ጽፌ በእያንዳንዳቸው ደግሞ አራት አራት ቃላቶችን ጽፌ ይዤላቸው መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናይ ይሆናል ማለት ነው። እናንተም ከኔ ጋር አብራችሁ እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። በመጀመሪያ እነዚህ ፊደላቶችን አነብላችኋለሁ። ፊደላቶችን ካነብላችሁ በኋላ ደግሞ ቃሉን እንደዚህ ወደጎና ጎን አነብላችኋለሁ ማለት ነው። ቃሉን ሳነብ እያንዳንዱን ፊደል ፊደሉን እጠራና ከዛ ቃሉን አንድ ላይ አነብላችኋለሁ። ልክ እናንተም እንደኔ እያደረጋችሁ እያነበባችሁ ተከታተሉ። አሁን አብረን እናንብብ። እቺ ማነች? ነው ያልኳችሁ ዛ ዘ ዙ ዚ ዛ ዜ ዝ ዞ። ኦኬ። ከእንግዲህ በኋላ ደግሞ ቃላቶችን አብረን እናነባለን። ማን ነው ቃላቶችን እያንዳንዱ በዚህ የመሰረት ናቸውን፣ በዙ እያለን እስከ ሰባተኛው የመሰረት ናቸው ቃላቶችን አብረን እናነባለን። በመጀመሪያው በዛ የመሰረት ነው ቃል እዚህ ላይ ምን ይላል ዘ መ ን ዘመን ይላል። ዘመን የሚለውን ስናይ ዘ ማለት ከዘ ቤተሰቦች የመጀመሪያ ፊደል ነው። መ ከመቤተሰቦች የመጀመሪያ ፊደል ነው። ን ከነቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዘ መ ን ዘመን የሚለውን ቃል ይሰጠናል። በቀጣይ ደረጃ ከዚህ ላይ ምንላ ዘ ገ ባ ዘገባ ይላል። ዘገባ የሚለውን ስናይ ዘ ማለት ከዘ ቤተሰቦች የመጀመሪያ ፊደል ነው። ገ ከገቤተሰቦች የመጀመሪያ ፊደል በአካባቢሰቦች አራተኛ ፊደል ነው። እነዚህም ፌደራቶች ስርዓት ባለው መልኩ ዳርድረን ስናነባቸው ዘገባ ዘገባ የሚለውን ቃል ይሰጠናል። በቀጣይ ደረጃ ከዚ ለሚላን ዘረፈ ዘረፈ ይላል። ዘረፈ የሚለውን ስና ዘማለ ከዚ ቤተሰቦች የመጀመሪያ ፊደል ነው። ረ ቤተሰቦች የመጀመሪያ ፊደል ፈ ከፈ ቤተሰቦች የመጀመሪያ ፊደል እነዚህ ፌደራቶች ስርዓት ባለው መልኩ ድረን ስናነባቸው ዘረፈ ዘረፈ የሚለውን ቃል ይሰጥናል ማለት ነው። ቀጣይ ደግሞ ከዚህ ለሚ ላን ዘገየ ዘገየ ይላል። ዘገየ የሚለውን ስናይ ዘ ማለት ከዘ ቤተሰቦች የመጀመሪያ ፊደል ነው። ግን በተመሳሳይ ከገ ቤተሰቦች የመጀመሪያ ፊደል ነው። ይህም ከየ ቤተሰቦች የመጀመሪያ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርደረን ስናንባቸው ዘገየ ዘገየ የሚለውን ቃል እናገኛለን ማለት ነው። ኦኬ አሁን ያነበብናቸው በዘ የመሰረት ናቸውን ቃላቶች ነው። ቀጣይ ደግሞ ሁለተኛ በሆነችው በዘ ቤተሰብ በዙ የመሰረት ናቸው ቃላቶችን ደግሞ አብረን እናነባለን። የመጀመሪያው ቃል ከዚህ ደሚላን ዙ ረ ት ዙረት ይላል። ዙረት የሚለውን ስናይ ዙ ማለት ከዚ ቤተሰቦች ሁለተኛው ፊደል ነው። ረ ከረ ቤተሰቦች የመጀመሪያ ፊደል ነው። ት ከታ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስራት ባሉ ለድረን ስናነባቸው ዙ ረ ት ዙረት የሚለውን ቃል ይሰጠናል። ኦኬ። ቀጣይ ደግሞ ከዚህ ለምን ይላል። ዙ ፋ ን ዙ ፋ ን ይላል። ዙ ፋ ን የሚለውን ስና ዙ ማለት ከዚያ ቤተሰቦች ሁለተኛ ፊደል ነው። ፋ ደግሞ ከፈ ቤተሰቦች አራተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባሉ መዳደረን ስናነባቸው ዙ ፋ ን ዙ ፋ ን የሚለውን ቃል እናገኛለን። ቀጣይ ከዚህ ለምን ይላል። ዙ ር ዙር ይላል። ዙር የሚለውን ስና ዙ ማለት ከዚህ ቤተሰቦች ሁለተኛ ፊደል ነው። ሬ ከቤተሰቦች ስድስተኛ ፊደል ነው። እነዚህም ፌደራቶች ስርዓት ባለው መልኩ ደርድረን ስናነባቸው ዙር ዙር የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ለሚላን ለሚላ አገዙ አገዙ ይላል። አገዙ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ግን በተመሳሳይ ከቤተሰቦች የመጀመሪያ ፊደል ነው። ዙ ከዚ ቤተሰቦች ሁለተኛ ፊደል ነው። እነዚህም ፌደራቶች ስርዓት ባለው መልኩ ደርድረን ስናነባቸው አገዙ አገዙ የሚለውን ቃል እናገኛለን። ኦኬ አሁን ደግሞ ያነበብናቸው በሁለተኛዋ የዘ ቤተሰብ በዙ የመሰረትናቸውን ቃላቶች ነው። ማ ነው ቀጣይ በሶስተኛዋ በዘ ቤተሰብ በዚህ የመሰረትናቸው ቃላቶችን ደግሞ አብረን እናነባለን። የመጀመሪያው ቃል ከዚህ ላይ ምን ይላል? ዚዳን ዚዳን ይላል። ዚዳን የሚለውን ስና ዚ ማለት ከዘ ቤተሰቦች ሶስተኛ ፊደል ነው። ዳ ከደ ቤተሰቦች አራተኛ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ዳድረን ስናነባቸው ዚዳን ዚዳን የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ለሚላን ዚነት ዚነት ይላል። ዚነት የሚለውን ስናይ ዚ ማለት ከዘ ቤተሰቦች ሶስተኛ ፊደል ነው። ነ ከነ ቤተሰቦች የመጀመሪያ ፊደል ነው። ት ከተ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ዳድረን ስናነባቸው ዚ ነት ዚነት የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ለሚላን ይላል። ከዚህ ከዚህ ይላል። ከዚህ የሚለውን ስናይ ከማለት ከቤተሰቦች የመጀመሪያ ፊደል ነው። እዚህ ደግሞ ከዚህ ቤተሰቦች ሶስተኛ ፊደል ነው። ህ ከአ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ዳርዳርን ስናነባቸው ከዚህ ከዚህ የሚለውን ቃል ይሰጠናል። ቀጣይ ደግሞ ከዚህ ለሚላን ይላል። ዚፕ ዚፕ ይላል። ዚፕ የሚለውን ስናይ ዚ ማለት ከዚህ ቤተሰቦች ሶስተኛ ፊደል ነው። ፕ ደግሞ ከቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዚፕ ዚፕ የሚለውን ቃል እናገኛለን። ኦኬ አሁን ደግሞ ያነበብናቸው በሶስተኛዋ በዘቤተሰብ በዚህ የመሰረት ናቸውን ቃላቶች ነው። ቀጣይ በአራተኛዋ በዘቤተሰብ በዛ የመሰረት ናቸው ቃላቶችን ደግሞ አብረን በጋራ እናነባለን። የመጀመሪያው ቃል ከዚህ ላይ ምን ይላል? ዛ ፍ ዛፍ ይላል ዛፍ የሚለውን ስናይ ዛ ማለት ከዚህ ቤተሰቦች አራተኛ ፊደል ነው። ፍ ደግሞ ከፈ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዛ ፍ ዛፍ የሚለውን ቃል ይሰጠናል። ቀጣይ ከዚህ ለሚላን ዛ ሬ ዛሬ ይላል። ዛሬ የሚለውን ስናይ ዛ ማለት ከዚህ ቤተሰቦች አራተኛ ፊደል ነው። ሬ ደግሞ ከረ ቤተሰቦች አምስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዛ ሬ ዛሬ የሚለውን ቃል እናገኛለን። ኦኬ፣ ቀጣይ ደግሞ ከዚህ ለምን ይላል ዛ ሬ ም ዛሬ የሚላል። ዛሬም የሚለውን ስናይም ዛ ማለት ከዚህ ቤተሰቦች አራተኛ ፊደል ነው። ሬ ደግሞ ከዚህ ቤተሰቦች አምስተኛ ፊደል ነው። ም ከመቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዛ ሬ ም ዛሬም የሚለውን ቃል እናገኛለን። ቀጣይ ከዚህ ለምን ይላል ዛፎ ቺ ዛፎች ይላል። ዛፎች የሚለውን ስናይ ዛ ማለት ከዚ ቤተሰቦች አራተኛ ፊደል ነው። ፎ ደግሞ ከፎ ቤተሰቦች የመጨረሻ ወይም ሰባተኛ ፊደል ነው። ቺ ከዚ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፌደራቶች ስርዓት ባለው መልኩ ዳደራን ስናነባቸው ዛፎች ዛፎች የሚለውን ቃል ይሰጠናል ማለት ነው። ኦኬ አሁን ያነበብናቸው ደግሞ በአራተኛዋ በዛ ቤተሰብ በዛ የመሰረት ናቸው ቃላቶች ነው። ማን ቀጣይ አምስተኛ በሆነችው በዛ ቤተሰብ በዚህ የመሰረት ናቸው ቃላቶችን ደግሞ አብረን እናነባለን። ኦኬ የመጀመሪያው ቃል እዚህ ለምን ይላል? ዜና ዜናው ይላል። ዜናው የሚለው ስናይ ዜ ማለት ከዘ ቤተሰቦች አምስተኛ ፊደል ነው። እና ከነ ቤተሰቦች አራተኛ ፊደል ነው። ው ከቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ለደን ስናነባቸው ዜና ዜናው የሚለውን ቃል እናገኛለን። በቀጣይ ከዚህ ላይ ምን ይላል? ዜጎች ዜጎች ይላል። ዜጎች የሚለውን ስናይ ዜ ማለት ከዘ ቤተሰቦች አምስተኛ ፊደል ነው። ጎ ደግሞ ከገ ቤተሰቦች የመጨረሻ ፊደል ወይም ሰባተኛ ፊደል ነው። ቺ ከቼ ቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዜጎች ዜጎች የሚለውን ቃል ይሰጠናል። ቀጣይ ከዚህ ለሚላን ዜጋ ዜጋ ይላል። ዜጋ የሚለውን ስናይ ዜ ማለት ከዘ ቤተሰቦች አምስተኛ ፊደል ነው። ጋር ደግሞ ከገ ቤተሰቦች አራተኛ ፊደል ነው። እነዚህም ፊደላት ስርዓት ባለው መልኩ ለድራን ስናነባቸው ዜጋ ዜጋ የሚለውን ቃል እናገኛለን። ቀጣይ ከዚህ ለሚላን ዜና ዜና ይላል። ዜና የሚለውን ስና ዜማ ማለት ከዚ ቤተሰቦች አምስተኛ ፊደል ነው እና ከኔ ቤተሰቦች አራተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለ መልኩ ደዳዳን ስናነባቸው ዜና ዜና የሚለውን ቃል እናገኛለን። አሁን ያነበብናቸው ደግሞ አምስተኛ በሆነችው በዘ ቤተሰብ በዚ የመሰረት ናቸውን ቃላቶች ነው። ቀጣይ በስድስተኛዋ በዘ ቤተሰብ በዚ የመሰረት ናቸው ቃላቶችን ደግሞ አብረን በጋራ እናነባለን። የመጀመሪያው ቃል ከዚህ ላይ ምን ይላል? ዝ ና ብ ዝናብ ይላል። ዝናብ የሚለውን ስናይ ዝ ማለት ከዚያ ቤተሰቦች ስድስተኛ ፊደል ነው እና ደግሞ ከነ ቤተሰቦች አራተኛ ፊደል ነው። ብ ከቤተሰቦች ስድስተኛ ፊደል ነው። እነዚህም ፌደራልቶች ስርዓት ባለው መልኩ ደርድረን ስናለባቸው ዝና ብ ዝናብ የሚለውን ቃል እናገኛለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ዝር ዝር ዝርዝር ይላል። ዝርዝር የሚለውን ስናይ ዝ ማለት ከዚያ ቤተሰቦች ስድስተኛ ፊደል ነው ር ከረቤተሰቦች ስድስተኛ ፊደል ዝ ከዚያ ቤተሰቦች ስድስተኛ ፊደል ር ከረቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስራት ባሉ መልኩ ደረደረን ስናነባቸው ዝ ር ዝ ር ዝርዝር የሚለውን ቃል ይሰጠናል። ቀጣይ ከዚያ የሚላን ዝ ማ ሬ ዝማሬ ይላል። ዝማሬ የሚለውን ስናይም ዝ ማለት ከዚያ ቤተሰቦች ስድስተኛ ፊደል ነው። ማ ደግሞ ከቤተሰቦች አራተኛ ፊደል ነው። ሬ ከረቤተሰቦች አምስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ እንዳደረን ስናነባቸው ዝማሬ ዝማሬ የሚለውን ቃል እናገኛለን። ቀጣይ ከዚህ ለሚላን ዝግጅት ዝግጅት ይላል። ዝግጅት የሚለውን ስናይ ዝ ማለ ከዘ ቤተሰቦች ስድስተኛ ፊደል ነው። ግ ከገ ቤተሰቦች ስድስተኛ ፊደል ሺም በተመሳሳይ ገጀ ቤተሰቦ ስድስተኛ ፊደል ትም ከተ ቤተሰቦ ስድስተኛ ፊደል ነው። እነዚህ ሳአዲስ ድምፆች ወይም ስድስተኛ ድምፆች ስራ ተባለ መልኩ ደርድረን ስናነባቸው ዝግጅት ዝግጅት የሚለውን ቃል እናገኛለን። ኦኬ አሁን ደግሞ ያነበቡላችሁ ስድስተኛ በሆነችው በዘ ቤተሰብ በዚ የመሰረት ናቸውን ቃላቶች ነው። ቀጣይ በመጨረሻ ወይም በሰባተኛ በዘ ቤተሰብ በዞ የመሰረት ናቸውን ቃላቶች ደግሞ አብረን በጋራ እናንባለን። የመጀመሪያው ቃል ከዚህ ላይ ይላል ዞ ን ዞን ይላል። ዞን የሚለውን ስናይ ዞ ማለት ከዚህ ቤተሰቦች ሰባተኛ ወይም የመጨረሻ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለ መልኩ ለደን ስናነባቸው ዞ ን ዞን የሚለውን ቃል ይሰጡናል። በቀጣይ ደረጃ ደግሞ ከዚህ ላይ ይላል ዞ ረ ዞ ረ ይላል። ዞ ረ የሚለውን ስናይ ዞ ማለት ከዚህ ቤተሰቦች የመጨረሻ ፊደል ነው። ረ ከቤተሰቦች የመጀመሪያ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርደረን ስናንባቸው ዞ ረ ዞ ረ የሚለውን ቃል እናገኛለን። ቀጣይ ከዚህ ለምን ይላል ዞ ብል ዞ ብል ይላል። ዞ ብል የሚለውን ስናይ ዞ ማለት ከዚ ቤተሰቦች የመጨረሻ ፊደል ነው። ብ ከቤተሰቦች ስድስተኛ ፊደል ነው። ል ከቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርደረን ስናንባቸው ዞ ብል ዞ ብል የሚለውን ቃል እናገኛለን ማለት ነው። ቀጣይ ከዚህ ለምን ይላል ጉዞ ጉዞ ይላል። ጉዞ የሚለውን ስናይ ጉ ማለት ከቤተሰቦች ሁለተኛ ፊደል ነው። ዞ ደግሞ ከዚያ ቤተሰቦች የመጨረሻ ወይም ሰባተኛ ፊደል ነው ማለት ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናንባቸው ጉዞ ጉዞ የሚለውን ቃል እናገኛለን። ኦኬ፣ እንደዚህ እያደረጋችሁ እስከሚገባችሁ ድረስ በደንብ እየደጋገማችሁ ማንበብ ይጠበቅባችኋል ማለት ነው። እንደዚህ አርጋችሁ ካነበባችሁ በኋላ ደግሞ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ፣ ይሄ ለእናንተ ግዴታ ይሆናል። እንደዚህ እያደርጋችሁ ተለማመዱ። በጣም ቀለል ያሉ ቃላቶች ናቸው። እነዚህን በደንብ አርጋችሁ ካነበባችሁ በኋላ እየጻፋችሁ ተለማመዱባቸው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀመጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይላችሁ የመጣው ቪዲዮ ይህን ይመስላል። ቀጣይ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር እንሰንብት።